ግለሰብ ከሞት በስተቀር ከግድያ በስተቀር የሚፈጽማቸውን ማናቸውንም ማሰቃየቶችን በተመለከተ በወንጀል የማይጠየቅ መሆኑን የሚገልጽ አዋጅ በሕዝብ ተወካዮች ምክር ቤት ጸድቋል። በአዋጁ መሰረት ከጥፍር መንቀል አንስቶ ማንኛውንም ስቃይ የሚያከናውን መርማሪ በሕግ የማይጠየቅበት አዋጅ ነው የጸደቀው። አዋጁን በመቃወም የተለያዩ የፖለቲካ ፓርቲ አመራሮች በምክር ቤቱ ድምጻቸውን ቢያሰሙም በገዢው ፓርቲ ቁጥጥር ስር ያለው ምክር ቤቱ አዋጁ እንዲጸድቅ አድርጓል። የሄሊኮፕተር አደጋ አሁንም እያነጋገረ ነው። በአገዛዙ በኩል መረጃዎች እየወጡ አይደለም። በአደጋው ህይወቱ ያለፈ አንድ የቪዲዮ ካሜራ ባለሙያ የቀብር ስነስርዓቱ ተፈጽሟል። በአደጋው ጋር በተያያዘ የመንግስት ባለስልጣናትም ጉዳት ደርሶባቸዋል እየተባለ ይገኛል። ዝርዝር መረጃው መውጣት አልቻለም። በአካባቢው የሚኖሩ የተለያዩ የህብረተሰብ ክፍሎች ከፍተኛ የሆነ ማዋከብ እየደረሰባቸው እንዳለ ለአንከር ሚዲያ በገለጹት መሰረት የተለያዩ ማጣራት ጥቶች እናክናውን። ሰላም ጤና ይስጥልኝ። የተከበራቸው የጉባለች ኢትዮጵያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? የሰማችሁት መሳይ ነውና መቼ ነው ያጸደቀው ብላችሁ እንድጠይቁ እንድታዘቡ። በዚህና በዚህ የሚቀጥል ሰው ቢያንስ ለራሱ እንኳን እስኪ ይጠይቅ፣ እስኪ እውነቱን ያጣራ። አንዱ የተጋተውን ያሸከሙትን እየተሸከመ በመሄድ የሚደረስበት ምንም አይነት ስኬት የለምና በዛ ስሜት እንድታዩት ነው የምናሰማችሁ። እዚህ ጋ ያለውን የሰው ብዛት አይተን ነው ስለ ሄሊኮፕተሩ መከስከስ ወር ስለሚያሸነፉ የተዘገበውን ሁሉ ነገር በማየት እውነት እዛ ቦታ ላይ የሆነው ግን ምንድን ነው የሚለውን ደግሞ ሄሊኮፕተሩን ከዛ የሆነውን ነገር እርስ በርሳቸው ምን እያሉ እንደሆነ አብራችሁ የምታዩ ነው የሚሆነው። አብረን እንቆያለን ማለት ነው። ሁላችሁም አብረን እንቆይ፣ ሁሉን እንታዘብ፣ ወደሚጠቅመው እንሄድ። ተመሳሳይ ሰቦች፣ ተመሳሳይ ተውኔት፣ ተመሳሳይ ድራማ እድሜያችንና ብዙ ዋጋ የከፈልንበትን ነገር ሁሉ ያለ ምክንያት በከንቱነት እነሱ በኖሩበት ብልግና እንዲጋፉን አይገባም። በዛ መልኩ አስተውነን ብንል የተሻለ ነው የሚል ጠቅላላ ምክር አለኝ። የኛ ውሎ ነው እነዚህን ሰዎች እያጎለመሳቸውና ብልግናቸው ሁሉ እንዲቀጥል ያደረገው የሚል ነው የኔ ሀሳብ ማለት ነው። ስፍራው መረጃ ያላቸው ሰዎች እኛ እናወጣለን ወደ ሚዲያ ሲአሽካል ተኮሰን ምሮ ከስፍራው መረጃ ያላቸው ሰዎች እኛ እናወጣለን ወደ ሚዲያ ሲዘገብ፣ ሁለት ሄሊኮፍተሯ ወድቃ አመራሮች እኮ የሞቱ መስሎኝ። ግን እኔ እርግጠኛ የሆነ መረጃ እጀጋ ስለሌለ ቤት ከፍቼ ከዛ በኋላ ግራ ግራ ገብቶ ደፍሬ ሞቱ ብዬ እንዳለ እርግጠኛ መረጃ የለኝም። አቤት አቤት አፈር አፈርን አፈርን አፈርን አፈር አንዳንዶቹ ማ ጀግናው የፋኖ በቲክቶክ መንደር ላይ እንደ ጀግናው ፋኖ ሄሊኮፕተሯን ጧ አርጎ መጥቶ ስብር ብር አርጎ እኔ ደስ ነበር እኮ የሚለኝ። እንደው እውነት አርገውት እንደው ያንን ሄሊኮፍተር ጧ አርገውት ቢሆን ኖሮ እና ጥለውት ቢሆን እንደው ቀኑ የሞች ገና ሰርታችሁ ምኑ ቢያቸው ሰርተው ምኑ ነው የሚያስደስተው? ሰዎች ሞቱና፣ በሀሳብ ማትሞግቷቸው አማራጭ እያሳያችሁ እኮ ብትሏቸው ሳይሞቱ በቁማቸው። ምን አስከሬን ትመገባላችሁ? የሰው እልቂት ምኑ ነው የሚጥመው? በዚህ ልክ ሰብዕና የተዋረደ ትውልድ በመታየቱ ልናፈር ይገባናል። እያንዳንዳችን፣ ያንዳንዱ ሰው የሆነ ሁሉ ምንም አላፊነት ሊኖርበት የሰው ልጅ በዚህ ልክ ሞትን እንደ መጀመሪያ አማራጭ መግደልና መገዳደል እንደ መጀመሪያ አማራጭ አድርጎ የአውሬነት እሳቤ ውስጥ መኖሩ በዚህ ዘመን በየትኛውም የዓለም ክፍል የሌለ ነውር ነውና በሀሳብ ማትሞግቷቸው ያንን ሀሳብ ለሰው ማታስረዱ ጨዋታው ሌላ ነው። ዝም ብሎ የእግዚአብሔሩም ነገር ሲመጣ በሚዲያ ረቃ ገደልን ጀግናው፣ ቅብርጥሶ ከዛስ ደሞ የሚከፍቱት ደሞ ታልባ ተዋረድን እንጂ ተዋረድን። በነጋ ተውጧ ጀምሬ ነ በፌስቡክ እኮ ስለፈል እነሱ አልኳችሁ፣ ባህር ዳር ላይ መንገዱን ሁሉ መንገዱን ሁሉ አስጠርገው ጠዋትኩ በቃ አንድ ሰው እንዳያልፍ ብለው በባህር ዳር አልኳችሁ፣ ሽር ብትን ድልድዩ ላይ አሉ። ይሁን እና አማራ ተዋረደ እንጂ አዳሚ ቂጥህን ቋጥረህ ሰራዊት ክና አማራ ተዋረደ። ገዳይ የሆነ ብቻ፣ አማጺ የሆነ ብቻ፣ ባለጌ የሆነ ብቻ፣ ስርዓት አልበኛ የሆነ ብቻ ነው በቃ አማራ ማለት በዛ ልክ ነውረኛ ነው። እነዛ ሰዎች እንደዛ አደሉ። እውነትን የወደደ ሐቅን የቆመ ለህዝብ የተቆረቆረ አስተምራለሁ ትውልድ አይሞትም ያሉ መምራ ሰላም ይምጣ ብለው የሄዱ እናት አባቶች፣ አሁን ይህንን ሌባና የጥላቶቻችን ተላላኪ ባለጌ ቡድን እየጠረጉ ያሉ የአድማ ብተና አባላት፣ የፖሊስ የፌዴራል ፖሊስ፣ የመከላከያ ሰራዊት አባላት ሁሉ እነሱ አማራ አደሉ። ኢትዮጵያዊ አደሉ። ጀግኖች አደሉ። እና እነዚህ ልጆች እና መሰል ሰዎች ተዋረደ እንጂ ውርደት ምንድን ነው? ክብር ምንድን ነው? ስለ ውርደት እና ስለ ክብር እናንተ ታውቃላችሁ። እንደ ጆተን ያጎረሰው ሁሉ የሚያስጮኋችሁ ነውረኞች እና እናንተ ደግሞ የምታደናግሩት ከእናንተ ደግሞ የባሰ የባሰ ነውረኛ መሆኑን መታዘብ ይቻላል። በዚህ ምንም አይቀየርም። በነገራችን ላይ ደጋረጉ ነው ታዲያ አዳሜ ቄጠን ቋጥረ አትስራና በባዶ አንድ ጥይት ሳትተኩስ አሞራ ሚጣላት ምንም ሚጣላት ሄሊኮፍተሯ የሆነ ነገር ስትሆን እኔ ጣልኩ ብለህ እነከሌን ገደልኩ በአየር ላይ ነደደ እኮ ነው። የአማራ ፋኖ ድርጅት የጎንደር ጠቅላይ ግዛትስ በድጋሚ ሄሊኮፕተሩን መተው ስለመጣላቸው አሁንም እናረጋግጣለን እንደግመን ብለዋል። ምንድ ነው በአንዱ እኔ ሁልጊዜ ለምን ራሱን ኪሳራ ላይ እንደሚጥል ሊገባኝ አልቻለም። እንደ ምንድነው ትንሽ ገለል ብሎ የቆመ በማስመሰል ቲፕ እያደረጉ በተደጋጋሚ ነው ስህተት የሚያሰሩት። ከዚህ ቀደም ተመሳሳይ በበርካታ ስህተቶች ተፈጽመው ያው ሰውም ኦዲት አያደርግም። ለምን ሁሌ ቅጥፈት እንደሚሰራ ስለሚያውቅ ለምን ብሎም አይጠይቅም። እንደዚህ አይነት ስህተቶች ሲያይ የሚጠይቀው ትረስት የሚያደርገው የሚያምነው ሚዲያ ይሄ ጥሩ ነው። አሁን ሀብታሙ እዚህ ተሳስቶ ሊሆን ይችላል። ጠያቂ የለም አለ። በቃ ሁልጊዜ ቅጥፍና ቀጣፊነትን ነው አለ። እሱንም ጨምሮ አሁንም የቀጣፊዎች ስብስብ ነው። ሂሳብ አይሰራም። ምን እንዳወጣችሁ፣ ምን እንደጠበቃችሁ ከየቦታው የምትጮሁ እንቁራሪቶች ጩኸት ስለበዛ ሀገር የሚፈርስ መስሏችሁ ነው። እኔም አዝነው ለእናንተና እናንተን ለሚሰሙት በተለይ እናንተን የሚከተሉ ሰዎች ደግሞ በጣም ነው የሚያሳዝኑ። ማለት ምን ያህል ቢጠቡ ነው? ምን ያህል የሆነ ነገር ውስጥ ቢውሉ ነው? እንዴትም ብሎ ሰብዕናቸውን በዛ ልክ የሚያስረክቡ ትናንት የጮሁበትን ሆነው ለማስጮፍ የሚቀጥሉ የሕዝብን መከራና ነውር የሚፈጽሙ ከሁሉም ጋር እንሄዳለን ብለው ብልግናቸውን ነውራቸውን በአደባባይ የሚዘረግፉና ጠያቂ ባለመኖራችን እኛ ህጋዊ ሆነን ህግ እንዲከበር ባለመስራታችን እኛ ሐቅን ኖረን ሐቅን ተናግረን ሐቅ እንዲከበር ባለመስራታችን፣ እኛ የሀገር ባለቤት ሆነን ሌሎችም ባለቤት እንዲሆኑ ባለማድረጋችን፣ እኛ ልዩነትን እየተናገር ለልዩነት በመስራታችን ነው። ይሄ ሁሉ ተባይ እድሜያቸው የረዘሙ ዛሬ ቆሞ ቀር በየሄዱበት ኪሳራን ብቻ ኖረው በዛው የሚማቀቁ ነውረኞች እስከ መጨረሻ ሞታቸው ድረስ እንዲለፈልፉ ያደረግናቸው እኛ በነሱ ሰለባ ሆነን በመቀጠላችን ባለመቀየራችን ነውና ጠያቂ ስለሌለ ነው፣ ይላችኋል ሀብታሙ ስሙት። ሀብታሙ ደህና ነው ወይ በሉ ላይ ስህተት ከተሰራ እንዴት ነው ስተት ነው ወይ ምናምን ብሎ ይጠይቃል። ኦልዌይስ በቀጠፈት ላይ የተሞሉ አካላትን ግን ጥያቄ ውስጥም አይገባም ለመጠየቅም አይሄድም እና እስከ ዛሬ የምታዩት እሱን ነው። ለምን ብለው አይጠይቁም። የሀያ ዶላር እየሰጠ የሀያ ዶላር አይደለም የሀያ ሺ ዶላር ስድብ የሚሳደብ እንጉልፋቶ የሆነ አንዲት ነገር መምራት የማይችል አንዲት ነገር ማደራጀት ማይችል የሰለጠነ ሀገር ጋር ተቀምጦ ስልሳ ድርጅት የሚመራ ስልሳ የአማራ ድርጅት የሚመራ ደደብ አይምሮ የነፈሰ ፕሮፌሰርነቱ፣ ዶክተርነቱ፣ ኢንጂነርነቱ ምን እንደሆነ የማይታወቅ እንኳን ማህበር ሊመራ ቤተሰቡን መምራቱ እርግጠኛ የማትሆኑበት አው ደልዳይ፣ ድህነት አባሮ ፕሮፌሰር ያደረገው ድህነት አባሮ ዶክተር ያደረገው የወረቀት ላይ ነብር የወረቀት ላይ አንበሳ መሬት ያለውን ጀግና መሬት ላይ ያለውን አንበሳ እንዴት አድርጎ ነው የሚመራው? አይመራውም። ይህ በጣም ጥሩ ነጥብ ነው ያነሳው። በቃ ፕሮፌሰር ነው የምትሉ ፖለቲከኛ ነው የምትሉትም ያው ዘመዴ በደንብ አድርጎ ስለገለጻችሁ ዋጡት፣ ከምን ከምን ያን ነገር እንዳመጣችሁት ዋጡት። ምን ምን እያደናበቃችሁ እንዳለ እዛው ከእናንተ ጋር አብሮ የሚያወካው አንዱ አጋራችሁ ነው። ይህን ያለው ግን የዳህንንትን እናስፋው እንጂ እንደሚባለው አይነት ሁሉ የሚጫወትበት የጥፋት አውድ ነው። ከጥፋት ውጡ። በመግደና መገዳደል መሞት እንጂ ምንም ለውጥ የለም። ዘመኑን የሚመጥን ጥበብ የተሞላበት ሰውነት ያስፈልጋል። እሱን ሁኑ። አለዛም የሚደርስባችሁን ማንኛውም ነገር የዘራችሁትን ማጨድ ግዴታ ነው። እሱን አትደንግጡ። ያ ጊዜው አሁን ነው፣ ሁሉም የዘራውን ሊያጭድ ማኖቱ በዚህ ሄሊኮፕተር መታን በሚለው አጀንዳ ራሳቸውን ደግሞ አጀንዳ ማድረግ ኤችአይቪ ይመስለኛል። አንዱ ሌላው መነጋገሪያ የሆነ ጉዳይ ሄሊኮፕተር መታን የሚሉት ነው። ከዚህም ቀደም እንደዚሁ መታን የሚል ነገር ነበር። አንዳንዶቹም የሄሊኮፕተር ሞተር ሰአጥፍ እንዲሸሹ አደረግናቸውን ብሎ ያሳቁ ሰዎች ነበሩ። የዓለም ዋንጫ ላይ ዝ ሚስ እንዳለ የታለፈዋል። ዝ ፋን ነው። የብልጽግና ባለስልጣናት የባህር ዳር ጎዳና ላይ እንደዚህ ሲሸራሸሩ ዝ ፋን ነው። ይሄ ደግሞ በጣም አሪፍ ነጥብ ነው። ያነሰው ፋኖ ነው የሚል ከሆነ የመጀመሪያው ጀምሮ እንዳልኳችሁ እኔ እንደጉባለች እዛ ያለው እንደዚህ ነው እንደዛ ነው እያልኩ ምለው ሰው ለመሳሳትና በዛ ለመጮህ ለመቃጀት የሚሄድ ሰው ሁሉ እኔ ስላስረዳሁት ምንም እንትና አይደል እኔ እዛ ቦታ ላይ ሆኜ ኦር አጣራ እንዲተብሏል ብለው የሚሉ ጥቂት ሰዎች አሉ። ግን ከዛ በአብዛኛው ስኮትላንድ እና እዛው አሜሪካ የተቀመጠን ሰው ስለ ፋኖ ጉዳይ ስለ ኢትዮጵያ ጉዳይ እንደው ጠዋት ማታ እያለበ ከፈጣሪው በላይ እያመለከ የነሱን ትፋት የሚል ሰው ከበዛ እኔ ምን ላረግ ነው የምናገረው እስከ ማለት ነው። የት ነው ያለው? አንድ ቦታ ላይ ተጽዕኖ ፈጠረው የሚሰሩት የነውር ጥግ እንኳን አልሰማችሁ ቢል አንድ ቦታ ላይ አብረው ቆመው ያያችሁበት አንዲት ቦታ ላይ ተዋግተው የሆነ ነገር አደረጉ አንዲት ከተማ ያዙ የሚባል ነገር የለም። ማንኛውም ሲቆም ሰው ነው፣ ምንም መለያ ምንም ባለቤት ሰብሳቢ የሌለው ነውር የሰራ ሁሉ የዛ አባል የሚሆንበት ድርጊት ነው እየተሰራ ያለ እሱን ተናግረናል። ሌባ ሁሉ በቃ ከሰረቀ ፋኖ ነው፣ ሲያዝ ሰው ነው፣ ንጹህ ዜጋ ነው። የረከሰ ሁሉ ወጥቶ እርኩሰቱን የሚፈጽምበት የጥፋት አውድ ከየትኛውም የኢትዮጵያ ጥላቶች በታች የሆነ ዝቃጭ የውራጅ ውራጅ የሆነ ቅድም ዘመድም እንደተናገረው ፕሮፌሰር ምናምን እያለ አቃጥሉ ተቃጠሉ እንዲበሉ እንዳበሉ እየተባለ የበዛ ነውር ሰዎች ብትሆኑ ከኋላ ያላችሁ በዚህ የምትሸቅሉ ነውረኞች፣ በተለይ በምሁራን ስም በትልልቅ ሰዎች ስም የምትጠሩ ሰዎች ያ ሰሊጥ ሲቃጠል አድ ዘመን የተቃጠለው ሰሊጥ እኮ አልነደዳችሁም። ምንም አላላችሁ እና መሰል ብዙ እውነቶች ምንም ያልተሰማችሁ ናችሁ። ልማቱ እየቀጠለ ነው። ሌትም እኮ ነው የሚሰራው። እና አለ ማለት አንድ ሌባ እናት አባቱን ወይም ሽመል ይዞ የሚሄደውን ወይም በተቀመጠበት አድብቶ የሆነ ነገር የሚያደርገውን ያንን ቆሻሻ ትውልድ እኮ የእናንተ የሚመሳሰል ቆሻሻ እናሰላል እንጂ እሱ ኖሮ ነው ያው ባለስልጣናት እኮ ዛሬ ጎንደር ናቸው ባህርዳር ናቸው ተብለው ደርሰው የሚፈልጉትን ነገር ሰርተው ነው የመጡት። ይሰራሉ፣ ይቀጥላሉ። በዚህ መካከል እንዳለው ነው እንዲህ ነው እያላችሁ ደስ የሚለው የኢትዮጵያ መሪዎች በጀግንነት ቀጥለዋል። የእናንተን ገለባነትም የእነሱን ታላቅነትም እያየን የቀጠለ ኢትዮጵያ በዛ መልኩ ትቀጥላለች። ይህ ብላይ ለእናንተ ለኖረኞች ለባለጌዎች እንጂ የኢትዮጵያ መቀጠል እውን ነው። እስኪ ያለህበት ስልጣኔ ያለህበት ቦታ ሰላም ያለህበት ዲሞክራሲ ያለህበት ማንኛውም ነገር ሲያስጥልህ አይሃለው። ኢትዮጵያ እንድጠፋ የኢትዮጵያ ሕዝብ ብዙ ችግር እንዲደርስበት የሰራህ ያሰራህ ማንኛውም አካል ብትሆን ይኸው ብሎ ማሳየት የሚችሉት የሆነ ውጤት ጠፋ። መንግስት ደግሞ ሰሞኑን ሰልፍ ደግሞ ባለስልጣናቶቹን እያደረገ ይህን ጥያቄ ወደፊት እንዲመጣ እየሰራ አንዳንዱ በቁጣ የት አላችሁ አሳዩ፣ እንጂ መኖራችሁ ነው የሚል አንዳንዱም፣ እባካችሁ የሆነ ነገርም ቢሆን አድርጋችሁ ጥሩ አሉ ለማለት እንኳን የሚያበቃ የሆነ ነገር አድርጉ። ይሄ ተደርጎ ቢሆን ኖሮ በቃ ምን ምንናቸኋቸው። ግን የሆነ ጥርጣሬ ውስጥ ተከተቱት እንዳልኳቸው ተደርጓል አልተደረገም ለማለት አስቸጋሪ ነው። ይሄ ነገር እንዳውም የቱ ያመዘናል ትሉኝ ደርሶ እንደዚህ በህፃነት ሲንቀሳቀሱ ማየት የኢትዮጵያ ባለስልጣን መኖር የሚፈልግ ኮርሽ ሲል የሚደነብር እሱ ደግሞ የኢትዮጵያን ባለስልጣናት ታውቋቸዋላችሁ። ጤነኞች ብትሆኑና የመጣውን ድላ ማጦ ከመጠቀም ይልቅ ያንኑ ያሳደጋችሁን የምትጋለቡትን በባንዳነት ራሳችሁን ሸጣችሁ በኖራችሁበት መጥፎ ብልግና የቀጠላችሁ ሰዎች እንጂ በአሁኑ ሰዓት ይህን መንግስት የሚሞግተው ሁሉ ነው የጠፋው። እሱ የሚለው የመንግስት ባለስልጣናት ጠቅላይ ሚኒስተሩ አውሮፓ ስብሰባ ነበሩ። ባለፈው ፊልድ ማርሻሉ ኢታማጆር ሹሙ ከግብረ አበሮቹ ጋር ሩሲያ ነበሩ። ምክትል ጠቅላይ ሚኒስትሩ ደግሞ ብራዚል ነበሩ። በዚህ ልክ ኮንፊደንሳቸውን አታዩም? እንደው ምንም ብጠሏቸው እንኳን ማለት ነው። አንደኛ መጥላታችሁ በራሱ ጤነኞች አይደላችሁም። በዛ ልክ ጥላቻ ግን እነሱ ተማምነው አቅደው አስበው ማድረግ የሚችሉትን ሁሉ በሰውነት እቅዳቸው ያለምንም መሰሰት ወደፊት ለኢትዮጵያ ማድረግ የተሰራውን ቆሻሻ መግለጥ ከዛ፣ ያንን የሚመስል ቆሻሻ ከየትኛውም ቦታ ላይ ምንም አይነት ክብር፣ ምንም አይነት ስልጣን፣ ምንም አይነት ሀብት፣ ምንም አይነት የሆነ ውበትም ቢጨመርበት ቆሻሻነቱን አያስቀረውምና ያ እንዲገለጥ ነው እየሰሩ ያሉት። ልጁ የሚለውም ፓስፖርት ይዞ ለመሮጥ የሚጣደፍ ባለስልጣን ነበር ኢትዮጵያ ውስጥ። አሁን ምን ያህል እንደተቀየሩና ምን ያህል ኮንፊደንስና የእነሱን አቅም የሚያሳይ ነው። እንደሁም ሄሊኮፍተር እንትን ብሎ ባለስልጣን ገደል እንብላችሁ። በዛ ልክ ረጋ ብለው መስራት ያለባቸውን ማንኛውም ነገር የሚረጉ የሚሰሩ ምንም ይህን ጉዳት አደረስን ብላችሁ እንኳን እንዳላችሁ እንኳን የረሷችሁ ጀስት የነሱን ትልቅነት የነሱን አቅም የነሱን የማድረግ እውነትና ስኬት የሚያረጋግጥ እንጂ የእናንተን በአንጻሩ ደግሞ ወደ ጉድጓድ የሚከት እንጂ ስኬት አይደለም። መኖራችሁን ለማሳወቅ በእናንተ ጎፈንድ ሚ ምናምን ለመለመን ተብሎ ሲሰራ የነበረ ነው። ግን ኢትዮጵያ ቀጥላለች። ፕሊዝ እባካችሁ ህይወታችሁን አትርፉ። እንደጉባለች ነገም ዛሬም ነግራችሁ የእናንተ የሆነ ነገር ያዙ። በባንዳነት በባርነት ያላችሁ ከዛ ውጡ፣ ሲስተም ቀይሩ። በቃ ሲነቃ ይቀራል። እንዲህ አፋችሁን ከፍታችሁ መከራ ወደ ቤታችሁ ጠርታችሁ የትም የዓለም ጫፍ ላይ ብትሆኑ እውነቴንም ብላችሁ የስራችሁን የዘራችሁትን ስለምታጭዱ ትጠፋላችሁ። አታጥፉን አትበዱና እንዲሁ በእንደዚ አይነት ቆሻሻነት እዚህ ህዝብን አትበክሉ። እብደታችሁ ከዳናችሁ ዳኑ፣ ያለዛም ራሳችሁን ይዞ ይጥፋ እንጂ የኢትዮጵያን መጎሳቆል የምትናፍቁ ሰዎች ሁሉ እፈሩ። ኢትዮጵያ እንደዛ አደለችም። ጠላቶቻችሁን የእውነት የሚነግሯችሁ ከሆነ ጠይቁ። የመጠየቅና የመጠየቅ ልምድ ካላችሁ እናንተም ጠይቁ። የእናንተ የምትጋልቧቸውም ደግሞ ይጠይቁና ይሄ በየሰፈሩ በዛ ልክ ጠቦ በሰፈሩ የሚያልፈውን መንገድ እየዘጋ ከማንም ጋር አልገናኝም እያለ ራሱን እያጠረ ራሱን የሆነ ነገር እያገተና እያፈነ የሚሰራው ድራማ ሁሉ የትውልድን መብከት፣ የሀገርን ኪሳራ፣ የዘመኑ የሰው ልጆች የውድቀት ገመና የሚያሳይ እንጂ ማንም የሚኮራበት ታሪክ አይደለም። ሁሉ ሰውነኝ ያለ ሰውነኝ ያለ እንደ ሰው አስባለሁ ያለ ሁሉ የሚያፍርበት የዓለም ክፉ ጠባሳ፣ እንደ ኢትዮጵያ እንደ አካባቢ ደግሞ ሲመጣ ጠባሳው እንደዛ እየሰፋ እያደገ መሄድ እንጂ እንትን አይደለምና፣ ልጆች እየሰሩ ነው። ከቻላችሁ ጥሩ ከሚሰሩት ጋር ሁኑ፣ አለዛም እስከ ቆሻሻችሁ ትጠፋላችሁ እንጂ ኢትዮጵያ ትቀጥላለች። ድሉ የኢትዮጵያ ነው፣ የእውነት ነው፣ የሐቅ ነው። ሐቅን የካደ ውሸትን የኖረ ዘረኛ መንደርተኛ፣ ጎጠኛ፣ ጽንፈኛና ጎደሎነት የተጠናወተው ሰው የሚመስል አውሬ ሁሉ ከምድር ላይ ይጠረጋል፣ አይደለም ከኢትዮጵያ ውስጥ። በስልጣን በሃይማኖት፣ በሀብት በምንም አይነት ክብር ቢጠቀለል ቆሻሻ ይገለጣል። የሚገለጠው ሊቃጠል ነው። ኢትዮጵያም በሽቷና ረግፋ ልትሻገር፣ እሱን ነው የምናረጋግጠው። እሱ ነው እየኖርን ያለ ነው ሰሚካሌስማ የሆነች ነገር ስትፈጠር ቪዛ ለማግኘት የሚሯሯጥ እና ፓስፖርቱን ይዞ የሚንቀሳቀስ ነ ነው የሆነ ነገር ቢፈጠር እግረ መንገዱም ኢትዮጵያ እንደዚህ የሚችል ግን የሚደግፈው የፖለቲካ ማህበረሰብ ውስጥ ያ ቁጭታ አለ። እባካችሁ ራሳችሁን ግለጡ የሚል እባካችሁ ራሳችሁን አሳዩ የሚል የብልጽግና ሰዎች ይንሸራሸራሉ። ፋኖር ዘርፍ ስለም ዜናው እሱ ነው። እነሱ እንደፈለጉ ሰልፍ ያዘጋጃሉ፣ ይገባሉ፣ ይወጣሉ። ዜናው ዘመነ ካሴና አስረስ ማለት ሴፍ ወደሚሆኑበት ቦታ በሰላም ገቡ የሚል ነው። እነዚ ሰዎች መለመኛ ናቸው። እዚህ ያሉ ሰዎች መለመኛ ናቸው እና ለማኞች ናቸው። እዚህ ጎፈንድ ሚ በዚህ የምትሰበስቡ ሰልፍ እያዘጋጃችሁ፣ በዚህ እንደው ምንም የማያውቁ ሰዎችን ሁሉ እንትን እያላችሁ የምትሸቅሉ በጣም በጣም ህይወት በቃ ያስወገደቻችሁ ነውረኞች እንጂ ስኬታሞች አይደላችሁምና፣ ዘመንም ሆነ እንደዛ የምትሏቸው ሰዎች ለእናንተ መጫወቻ ታፔላ አሽንጉርቶች ናቸው። ፈጣሪ የስራችሁን ይስጣችሁ። ታገኙታላችሁ። ምንም ችግር የለውም። እሱ ነው የሚነግራችሁ። ልጁም የእነሱን ሴፍቲነስ ታወራለህ ብዙ የሌሎችን ግን ምንም አትልም እና ምን ያህል የተዛነፋችሁ እንደሆናችሁ፣ አንዳንዶቹ ቆይ ይታያል። በጽሁፍ ውስጥ የሆኑ እንቅስቃሴዎች ይታያል። ጠብቁን፣ እነማን እነማን እንደሞቱ አሁን እንነግራችኋለን የሚሉ አሉ። የሚታወቁ ሰዎች እኮ ናቸው። የቪዲዮ ማስረጃ አላይዟችሁ የሚሉ አሉ። አሁን ደግሞ ሌላ ሄሊኮፕተር መጥቶ አካባቢውን አጥቆታል። እንዴት ብለ ፎቶ እናንሳም የሚሉ መጥተዋል። ብቻ ግን መኖራቸውን አይ ደፋኑ አለ የሚያስብል የሆነ ነገር ፍጠሩ የሚል ነገር አለ። በቃ ዋናው ነገር ይሄ ነው። ኢትዮጵያ ትቀጥላለች። እንደ ድራማችሁ እንደምትሰሩት ማንኛውም ነገር ከቻላችሁ አእምሯችሁ፣ እንደሰው የሚያስብ ከሆነ ስሌት ስሩ። ያለዛ ኢትዮጵያ ትቀጥላለች፣ ጠላቷን ትቀብራለች። ሀላስ በዚህ እርግጠኛ